ለምሳሌ ነፃ ሕክምና፣ ነፃ ትምህርት፣ መኖሪያ ቤት፣ ቀረጥ ነፃ ኮሚሽን የመሳሰሉ ጉዳዮች ደምረን ብናየው ከሌሎች ዘርፎች ጋር። ያም ሆኖ ግን መምህራንን ለማገዝ ሕክምና እንዴት ነው፣ የማኅበራዊ ዋስትና አስፋፍተን አንድ መምህር ሲታመም ሳይቸገል ሊታከም የሚችለው ኢኖቬቲቭ በሆነ መንገድ እንዴት እንፍታው ብለን ማሰብ አለብን። ግን ስናስብ የትምህርቱንም የወታደሩንም፣ የጤናውንም ሌላውም ሴክተር ደምረን መሆን አለበት። አሁን ቀረጥ ነጻ ከደሞዝ ግብር ቢቀነስ አላችሁ፣ መኪና ነፃ ቢገባ አላችሁ፣ ከዛ ደግሞ ደሞዝ ቢጨመር አላችሁ። አብሮ እኳ አይሄድም። መምህር መኖር አቅቶታል አላችሁ። ከውጭ አገር መኪና ያስገባ አላችሁ። አብሮ አይደለም። ይሄ መኖር ያቃተው እንዴ ያስገባል መኪና? እውነታቸውን ነው መኖር ተቸግረዋል ብዬ እንዳላስብ መኪና እንድናስገባ ደግሞ ዲዩቲ ፍሪ ፈቀድልን አላችሁ። አስር ሰውም ሊሆን ይችላል። ያ ሰውዬ ስንነጋገር ግን በወልን ነው ጉዳዩ። እኔ በህይወት እያለው መምህራን 70 80% መኪናቸውን ነድተው ሃይስኩል በር ላይ አቁመው ሲያስተምሩ ከማየት በላይ ለኔ ደስታ የለም። ይሄን ለማየት ብታደል ከምንም በላይ የሚፈልገው ጉዳይ ነው። ይሄን ለማድረግ ግን ምን እየሰራን እንደሆነ ውስጥ ውስጡ አነሳላችሁና፣ እነዚያ ጉዳይ ሲመለሱ ነው ምላሽ እያገኘ የሚሄደው። ትናንትና ወዲያ ገደማ ነጋዴዎች ጋር ውይይት ነበረኝ። ዘሆል ነጋዴ ያነሳው ልክ እናንተ ደሞዝ እንዳላችሁት ግብር ቀንስልን ዘሆል እዚያ ግብር ቀንስልን እዚህ ደሞዝ ጨምርልን። አንድ ሀገር ነው። ግብር ይሰበሰባል፣ ከሱ ይጨመራል። ካልተሰበሰበ አይጨመርም፣ ከየት ይመጣል? ሀሳቡ ግልጽ ነው። እነዚህን ጉዳዮች ከሌሎች ዘርፎች ጋር ደምረን ብናይ፣ በፖሊሲ በስትራቴጂ በእቅድ ብናይ ነው የሚሻለው። ፒስ ሚል በሆነ መንገድ እየተናገርን ብንሄድ ከሆነ ጊዜ በኋላ መታችሁ፣ ባለፈው ግብር ቀንስ ብለን ነበር ነፃ ህክምና ብለን ነበር፣ አልመለስከውም እንዳትሉኝ የሚሻለው ይዣቸዋለሁ። በማዕቀፍ እናያቸው እንደ ሀገር።